በሶስተኛው ዓለም አቀፍ የሃይማኖት ተቋማት ጉባኤ ላይ የዓለምን ብሎም የአፍሪካን ችግሮች ለመፍታት የሚያስችሉ ሀሳቦች ቀርበውበታል። በተለይ ጉባኤው የዘላቂ ልማት ግቦች እንዲሳኩና የሰው ልጅ አኗኗር ወደ ተሻለ ደረጃ መሸጋገር እንዲችል የሚያስችሉ ሀሳቦችም የሚንጸባረቁበት ነው። በጉባኤ ላይ የተገኙት የፌዴሪ ፕሬዚዳንት ታዬ አጽቀሥላሴ መገፋፋትና በተለይ የሰው ልጆችን ክብር መሸቀጫ በሚደረግበት ጊዜ ላይ ሆነን ሶስተኛውን የሃይማኖት ተቋማት ጉባኤ ማድረጋችን መነጋገር እንድንችልና ችግሮችን ለመፍታት የሚያስችል መልካም አጋጣሚ ነው ብለዋል። በተጨማሪም የሃይማኖት ተቋማት ጉባኤ ለዘላቂ ልማት ምግቦች ስኬትም ሆነ ለአፍሪካ 2063 አጀንዳ መሳካት ሚናቸው ቀላል አይደለም ነው ያሉት። የሃይማኖት ተቋማት በሰብአዊ እርዳታ ላይ ሁልጊዜም ግንባር ቀደም ተሳታፊ ናቸው። በግጭት አፈታት ሂደትም እንዲሁ ያላቸው ስርዓት ለዴሞክራሲ መጎልበትና በተለይ ደግሞ በተባበሩት መንግስታት ስር የተነደፉትን የዘላቂ ሰላምና እድገት አጀንዳዎችንም ሆነ የአፍሪካ አጀንዳ 2063 መሳካት ላይ ሚናቸው ቀላል አይደለም። የሃይማኖት ተቋማት መሪዎች አንድ ላይ በሚገናኙበትና ና በሚመክሩበት ወቅት የተጨበጠ መፍትሄ ለሀገራት ለአህጉራትና ለዓለም ማስገኘት እንደሚቻል ያነሱት የኢፌዴሪ ፕሬዚዳንት አያስ ቀጽላሴ በተለይ የሰው ልጆች ሰላምና አንድነት እንዲረጋገጥም ያስችላል ያሉት፣ በተለይ ጉባኤው የተካሄደበት ወቅት ደግሞ አፍሪካ የማካከሻ ፍትህ የጠየቀችበት በመሆኑ ደግሞ ልዩ እንደሚያደርገውም አንስተዋል። ይህ ጉባኤ የተደረገበት ወቅት በጣም ወሳኝ ጊዜ ነው። ምክንያቱም የአፍሪካ ሕብረት የመሪዎች ጉባኤ ለአፍሪካውያንና ዘረ አፍሪካውያን የማካካሻ ፍትህ በጠየቁበት ወቅት የመጣ በመሆኑ አፍሪካ የጠየቀችው ይህ የማካካሻ ፍትህ በኢኮኖሚ ተጠቃሚነት ላይ ብቻ ያተኮረ አይደለም። ይልቁንም የሞራል አስፈላጊነት ላይ ያተኮረ እንጂ ጥያቄው የቆሰሉ የአፍሪካውያን አእምሮ ስለመፈወስ የሰውን ክብር ወደነበረበት የመመለስና የፍትህ እውነታ ለሁሉም በሚሆን የወደፊት የጋራ ህይወት ሰዎችን መገንባት እንዲያስችል ነው። ጉባኤው ትላልቅ አጀንዳዎችን የመቅረጽና የማስፈጸም አቅም ያለው ሲሆን ለአብነትም በ2015 በተነሳው የአፍሪካ ህብረትን የቡድን 20 ቋሚ አባል የማድረጉ ጥያቄ ባለፈው ዓመት መልስ አግኝቶ በመጪው መስከረም ደግሞ የቡድን 20 አባል ሀገራት ጉባኤ ላይ በደቡብ አፍሪካ የሚካሄድ መሆኑ አንዱ ማሳያ ነው። የሃይማኖት ተቋማት በጋራ ሲመክሩ ለአህጉርም ሆነ ለዓለም ሰላም መምጣትና ሽብርተኝነትን ለመዋጋትም ሚናው ቀላል እንዳልሆነ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ ዩሱፍ አሊ ተናግረዋል። በሃይማኖት ተቋማት መካከል የሚደረግ ውይይት በማህበረሰብ ውስጥ አክራሪነት እንዳይሰርጽ ለመከላከል ያስችላል። የተለያዩ እምነቶች በሰላማዊ መንገድ ተከባብረውና ተቻችለው አብረው መኖር ከሚችሉ ሀገራት መካከል ኢትዮጵያ አንዷ ማሳያ ናት። እነኚህ የሃይማኖት ተቋማት በተለይ ለአማኞቹ፣ ለተከታዮቹ ሁልጊዜም ቢሆን በቋሚነት ከሌሎቹ እምነቶች ጋር ተከባብሮና ተዋዶ በጋራ መኖር እንደሚገባ ማስተማራቸውን መቀጠል አለባቸው። የሃይማኖት ተቋማት ጉባኤ ለአፍሪካ ሰላም መሆን ከፍተኛ አስተዋጽኦ አለው ያሉት ሊቀመንበሩ በተለይ አፍሪካ የቡድን ሀያ አባል መሆኗ ከፍተኛ አዎንታዊ አበርክቶ ያለው ስለመሆኑ በመድረኩ አንስተዋል። አሁን ላይ የአፍሪካ ህብረት የቡድን ሀያ አባል ሆኗል። ይህ ደግሞ ለምናስበውና ለምንፈልገው ልማት እንደ ከፍተኛ ስትራቴጂክ ሆኖ ያገለግለናል። ኮሚሽኑ ቀዳሚ የትኩረት አቅጣጫ አድርጎ እየሰራባቸው ከሚገኙ ዘርፎች መካከል የአህጉሩ የሰላምና ጸጥታ ጉዳይ ይገኝበታል። ለዛም ነው በሃይማኖት ተቋማት መካከል የሚደረግ ምክክርና ውይይት ለሰላም ዋና አስተዋጽኦ አለው ብለን የምናምነው። ምክንያቱም አህጉራችንን ሰላም ሳናደርግ ስለ አህጉራችን ልማትና እድገት ለማውራት ስለሚያስቸግር የኢትዮጵያ ሃይማኖት ተቋማት ጉባኤ ከአራት ዓለም አቀፍ ድርጅቶች ጋር በመሆን ሶስተኛውን የዓለም ሃይማኖት ተቋማት ጉባኤ ያዘጋጀ ሲሆን ስለ ሰላም፣ ጦርነት እንዲቆም እንዲሁም ለሰው ልጆች ኑሮ የፈተና የሆነውን የአየር ንብረት ቀውስ ለመቀልበስ የሚያስችልም እድል አለው። በተጨማሪም ጉባኤው በመስከረም ወር በደቡብ አፍሪካ ለሚካሄደው የቡድን ሀያ አባል ሀገራት ጉባኤ የሚሆን አጀንዳ የማሰባሰብ ውጥን ያለው ነው። የጂትኒ የአፍሪካን አጀንዳ ከማቀንቀን አኳያ በጂቶኒ ለሚካሄደው በደቡብ አፍሪካ የ25ቱ በኬፕ ታውን ከተማ ደቡብ አፍሪካ አዘጋጅነት የሚካሄድ እንደሆነ ይታወቃል። በቀጣይ ሴፕተምበር ላይ ከዛ በፊት ግን የሃይማኖት ተቋማት የበይና ሃይማኖት ተቋማት ጉባኤ የመሪዎች ለዛኛው ጉባኤ የሚሆን የአፍሪካን ድምፅ የሚያሰሙበት በአፍሪካ መዲና በሆነችው አዲስ አበባ ይህ መድረክ እንዲዘጋጅ የኢትዮጵያ ሃይማኖት ተቋማት ጉባኤ ኢኒሽቲቭን በመውሰድ ዋና ኃላፊነቱን ሚና በመቀበል ከተለያዩ በአፍሪካ ከሚገኙ የእምነት ተቋማትና ተጽዕኖ ፈጣሪዎች የባህል መሪዎች እንዲሁም በዓለም አቀፍ ከሚገኙ የጂ ትዌንቲ አባል ሀገራት የሃይማኖት መሪዎች ጋር በመሆን የተዘጋጀ መድረክ ነው። ይህ ጉባኤ በኢትዮጵያ ሀገራችን መሆኑ ትልቅ ኢትዮጵያ ለዓለም ሰላም ከድሮም ጀምሮ ሰላም በሌላቸው ሀገሮች ሰላም አስከባሪ ጦርዋን የኢትዮጵያን ልጆቿን እየላከች ሰላም ስታዊ ሰላም ስታከብር የነበረች ነው። አሁን ደግሞ ይህን ስብሰባ እዚህ ላይ መካሄዱ ትልቅ ትርጉም አለው። በሌላ መልኩ ደግሞ እንግዲህ የሃይማኖት ተቋማት በዓለም አቀፍ ደረጃ በእንዲህ አይነት በእንዲህ አይነት መድረክ መገናኘቱ መወያየቱ ከአንዱ የቀረው አንዱ ይሞላዋል የአንዱን ክፍተት አንዱ ሊያስተካክለው ይችላል። በአንድነት መንከሩን በአንድነት ለሚመሯቸው ህዝቦችና መሪዎች መቆማቸው ትልቅ አስተዋጽኦ አለው። ጉባኤው በርካታ ችግሮችን የሚፈታ መፍትሄ የሚገኝበትም ስለመሆኑ ተመላክቷል። ይህ ጉባኤ በጣም ጠቃሚ ነው፤ ምክንያቱም በዓለም መድረክ ላይ ጠንካራ ፖሊሲዎችን በመቅረጽ በሚታወቅ የቡድን ሀያ አባል ሀገራት መድረክ ላይ አፍሪካን የሚያስተዋውቅ በመሆኑ ሁሉም የቡድን ሀያ አባል ሀገራት የሃይማኖት ተቋማት መሪዎች፣ የአፍሪካ የእምነት ተቋማት መሪዎች በ21ኛው መቶ ክፍለ ዘመን ምድር የገጠማትን ፈተና እየተወያዩ ነው ከአፍሪካ 2063 አጀንዳ ጎን ለጎን የመንግስታቱ ድርጅት የዘላቂ ልማት ግቦችን ባካተተ መልኩ አፍሪካውያን በኢትዮጵያ እንደምታየው በወሳኝ ጉዳዮች ላይ የመከሩ ነው። ላብነት የአየር ንብረት ለውጥን ብናነሳ እንዴት ይህን ጉዳይ የአፍሪካን ሰላም ያውካል የሚለውን አብረ ማየት አለብን። ይህ ጉባኤ ሲጠናቀቅ ለዓለም የአካባቢ ጥበቃ የሚሆነውን አጀንዳ የምናቀርበው የባህላዊ የተፈጥሮ ጥበቃ መንገድን ባማከለ፣ ሃይማኖታዊ ስርዓቶችን ባከበረ እንዲሁም አፍሪካዊ የተፈጥሮ ጥበቃን መሰረት አድርገን ነው። ምክንያቱም ይህ አካሄድ ሀገር በቀል የሆኑ እጽዋቶቻችንን ከመጥፋት የሚታደግ ከመሆኑም በላይ ለቀውስ መንስኤ የሆነውን የአየር ንብረት ለውጥ የምንቀለብስበት አንዱ መንገድ ነው።